አልደግፍም እኔ ሬቻ መከበሩንም አልደግፍም በምን ምንድን ነው ፋይዳው እሬቻ አዲስ አበባ ተከብሮም ታስቦም አያውቅም በታሪካችን ተው እዛ አንሄድ ወደ መከበሩ አንሄድ ኦሮሞ በአዲስ አበባ ውስጥ ኖሮም አያውቅም አሁን ነው በኋላ ነው የመጣ በአዲስ አበባ እና በዙሪያዋ ሌሎች ዘሮች ነበሩ ስለዚህ ኢሬቻ የሁሉም ኦሮሞ በዓልም አይደለም። ደብረዘይት አካባቢ የተወሰኑ የሸዋ ኦሮሞዎች በዓል የነበረ ነው። ደብረዘይት አካባቢ እዛ ኩሬ ስላለ፣ በነገራችን ላይ ደብረዘይት አካባቢም ሌሎች ዘሮች ነበሩ። አንድ ማያ የሚባል ዘር ነበረ መሰለኝ። በቀስት የሚዋጋ ኦሮሞዎች እሱን አሸነፉት እና አጠፉት። በቃ በሞጋሳም በምንም ኦሮሞ አደረጉት። ምናልባት አሁን ዛ ኦሮሞ ብለን የምንጠራቸው የዚያ ዘር ተወላጆች ሊሆኑ ይችላሉ ትውልዳቸው ወደኋላ ቢቆጠር። ስለዚህ ኢሬቻ መከበሩ እኔ አልደግፍም። በዓለም ቅርስ ደረጃ እሱም ገዳም ተመዝግበዋል። ሲባል እሰማለሁ። ዩኔስኮ ስለመዘገበው አንድ ነገር ሁሉ ትልቅ ነገር ነው ብለንም አናስብም። ገዳም መመዝገቡን እቃወማለሁ። ኢሬቻም ተመዝግቦ ከሆነ የመመዝገቡን እቃወማለሁ። ለኦሮሞ ወጣቶች የሚጠቅመው ነገር የለም። ምስጋና ነው ቢባልም መሰረቱ ከአምልኮ ጋር ቀጥታ ወደ እግዚአብሔር ማምለክ ከሆነ እኛ ክርስቲያኖችን እናመልካለን፣ አንድ እግዚአብሔር አለ ብለን እግዚአብሔርን እናመልካለን። ግን ይሄ በየዓመቱ የሚመጣ ነው። እሱም በደብረ ዘይት አካባቢ የሚከበር ነው። አሁን አዲስ አበባ መከበሩ በእኔ አተያይ፣ በእኔ አመለካከት የተረኝነት ጉልበትን ለማሳየት ካልሆነ በስተቀር አዲስ አበባ ተከብሮም አያውቅም። ከአንድ መቶ አምሳ አመት በፊት ነፍጠኞች የከለከሉንን አሁን እነሱን ሰብረን አዲስ አበባ ክብረናል፣ ሽመልስ አብዲሳ የተባለው ሰው ሲናገር ሰምቼያለሁ። ይህ ወሬ ነው፣ ቱልቱላ ነው፣ ባዶ ጥሩምባ ነው። ታሪክ አይነግረንም፣ ማስረጃም የለንም ወለጋ ሂድ፣ እሬቻ ምን እንደሆነ አያውቅ። ሀረርጌ ሂድ፣ የሀረርጌ ኦሮሞ ምን እንደሆነ እሬቻን ነ አያውቅ። ሻሸመነ ሂድ፣ ሻሸመነ እሬቻ ምን እንደሆነ አያውቅ። ባሌ ሂድ፣ የባሌ ኦሮሞ እሬቻ ምን እንደሆነስ ስሙንም አያውቅ። አሁን ካልሆነ በስተ አርሲ ሂድ፣ አርሲ እሬቻ ምን እንደሆነ አያውቅ። ነገሌ ቦረና ሂድ አያውቅ። አንዳንድ መጽሐፍት አሁን በቅርቡ የተጻፉት ኦሮሞ እንቅስቃሴ ጀምሮ ወደ መሀል ኢትዮጵያ ሲመጣ በአንድ በተወሰነ ቦታ በኩሬ ዳር በሬ እያረዱ፣ በግ እያረዱ፣ ፍየል እያረዱ ይበሉ ነበር የሚል አይቻለሁ መጽሐፍ ላይ። እንግዲህ እንደ እሬቻ ሳይሆን ውሃውን ስለሚያመልኩ ዋርካውንም ቀለም ቀብተው ቅቤ ቀብተው እንደ አምልኮ ነገር በዙሪያው ስለሚያከናውኑ እዛ ኩሬ ዳር ይፈጽሙ ነበር የሚል ነው። በደንብ መጽሐፉን እንደገና መመርመር አለብኝ። ከዚያ ውጭ እንዳልኩህ ነው። ዳ ቦታ የትም ኦሮሞ ባለበት አይከበርም። የኦሮሞ ህዝብ የጋራ በዓልም አልነበረም። እኔ እስከ ማውቀው ድረስ እኔ እንደዚያ ይላል። ሌላ የሚያሳምነኝ ኦሮሞ ካለ በማስረጃ አስደግ። ቅድም እንዳልኩ አንዳንድ ኦሮሞዎች አንተ ይህንንም ለማለት ማን ነው የሰጠህ የሚል ካለ እኔ ይህንን ለማለት የሰጠኝ የራሴ ህሊና ነው። ሰው በመሆኔ ብቻ ስለ ሰው ለመናገር መብታል። ስለ ኦሮሞ ብቻ ሳይሆን ስለ አሜሪካን፣ ስለ እንግሊዝ፣ ስለ ፈረንሳይም ለመናገር መብታለኝ። ትናንት አንድ ትልቅ የታሪክ ደራሲ ፕሮፌሰር ፍቅሬ ቶሎሳ እዚህ ኢንተርቪው ተደርገው ነበር እና እርሳቸው ሲያስረዱኝ ኦሮሞ የኦሮሞና የአማራ እውነተኛ የዘር ምንጭ የሚለውን መጽሐፋቸው ጠቅሰው ታሪካዊ የዘር ግንዳቸው ጽኑ ኢትዮጵያዊ እንደሆኑ ከጎጃም አካባቢ ይኖሩ እንደነበር፣ በተለያየ ቦታ ወደ ዳር አካባቢ እንደሰፉ አስረድተውኛል። እርስዎ ደግሞ ኦሮሞ አዲስ አበባ ኑሮ ያውቅም እያሉ ነው። የሽመልስንም ንግግር ቅድም እርስዎ አውስተውታል። ይህ እንደው ትንሽ የሚጣረስ አይሆንም? እኔ ፍቅሬ ቶሎ ሳካ አይደለሁም። እኔ አንድ ነገር ተጣረሰ የሚባለው ራሱ የተናገረውን ራሱ ሲክድ ነው። አዎ ስለዚህ ፍቅሬ ቶሎሳ የጻፈውንም ነው መጽሐፍ አይቼዋለሁ። በውሸት የተሞላ ነው። ከጎጃም አካባቢ ኦሮሞ መጣ የሚባለውም ሐሰት ነው። በፍጹም የጻፈውን መጽሐፍ አይቼዋለሁ። የአማራን ሙት ጣፍ ላይ የጻፈውንም ሁሉ አይቼዋለሁ። እና ይሄ ዝም ብሎ ወሬ ነው። ብዙ የኦሮሞ ልሂቃን እንደዚህ ውሸት ይጽፋል። ፍቅሬ ቶሎሳ የመጀመሪያው አይደለም። መሐመድ ሀሴን የሚባልም የጻፈው አለ። ኦሮሚያ ክልላዊ መንግስት የጻፈው ኦሮሞ ቱ ሲክስቲን ሴንቸሪ የተባለ መጽሐፍ ወመዘክር ላይም አለ፣ አይቼዋለሁ። የሚለው ምንድን ነው? የዛሬ በቅድመ ክርስቶስ በ3500 ዓመተ ዓለም ላይ ኦሮሞ የዛሬውን ባህልና ቋንቋ ይዞ በዚች ሀገር ላይ ነበረ ይላል፣ መጽሐፉ ላይ ማን ማንም አይሰማ። እራሳቸው መልሰው እያነበቡ ካላረኩ በስተቀር እውቀት ፈላጊ ሰዎች እኛ አንቀበልም፣ ልጆቻችንም አይቀበሉት። ኦሮሞ ከአስራ ስድስተኛው መቶኛ ክፍለ ዘመን በፊት የት እንደነበረ እስከ ዛሬም አይታወቅም። አንድ ቦታ ምድር ላይ ይኖራል፣ ግን የት እንደነበረ አይታወቅም። በአስራ ስድስተኛው መቶኛ ክፍለ ዘመን ከግራኝ ወረራ በኋላ ነው ኦሮሞ እየተርመሰመሰ ወደ ላይ የመጣው ይህን ሁሉ መሬት የያዘው እና፣ ኦሮሞ ደግሞ እርስ በርስም እኮ አይተዋወቅም። እየተገዳደለ እየተራረደ ነው የመጣው። ምን ልክ ነው እኮ ናቸው እኮ ኦሮሞውን አንድ አድርገው እንደዚህ ያቀራረቡት። ምኒልክ እኮ ወደ ደቡብ ወደ ምዕራብ ወደ ምስራቅ ባይዘምቱ እኮ ግማሹ ኦሮሞ ከሱማሌ ጋር ተቆርጦ እዛ ይቀር ነበር በጣሊያኖች ወይም በእንግሊዞች እጅ። ግማሹ ከኬንያ ጋር ተቀላቅሎ እዛው ይቀር ነበር። አሁንም እርግጥ ኬንያ ውስጥ አለ። ግማሹ በምዕራብ በኩልም በእንግሊዞች እጅ ወድቆ በዚያ በኩል ሱዳናዊ ሆኖ እኮ ይቀር ነበር። ምኒልክ ኦሮሞን አቀራረቡት። ምኒልክ እኮ ለኦሮሞ ባለውለታ ናቸው እና አማራና ኦሮሞ የዘር ግንዳቸው አንድ ነው የሚለው አባባል እንዲሁ ለፖለቲካ ገበያ ከሆነ ገበያ ላይ ዋጋ ካወጣ በዚህ በብር ምንዛሪ ዘመን ይነግድበት እንጂ አማራና ኦሮሞ የዘር ግንዳቸው አንድ አይደለም። የማልክ መመሳሰል ምን እንደ እንትን አይወሰድም። እስቲ አንተን ሊጠይቅ አማራና ኦሮሞ ሁለቱም ከጎጃም አካባቢ ከመጡ አማራ በሙሉ ክርስቲያን ሲሆን ኦሮሞን በሙሉ ፓጋን ያደረገው ምንድን ነው? ኦሮሞ እኮ ብዙ ክርስቲያን አለ እኮ። አሁኗ ነው፣ ከምኒልክ ዘመቻ በኋላ ነው። ከምኒልክ ዘመቻ በፊት ኦሮሞ ክርስቲያን ነበረ? በፍጹም አልነበረም፣ ሊኖርም አይችልም። እንጂ ከማን አይቶ ይማራል? ማን ያስተምረዋል? ካህን ቄስ ሳይኖር ስለዚህ ከምኒልክ ዘመቻ በኋላ ነው፣ ሚስዮኖችም ገብተው በዚህ በወለጋ በኩል ያስተማሩት። ብዙ ታሪክ ተመራማሪዎች እኮ ምኒልክ ወደ ኦሮሞ ክልል ከመዝመታቸው በፊት የጻፉትንም መጻፍ አይቻልም። የጻፉት ዘፓጋን ጋላ እያሉ ነው የጻፉት። ኦሮሞ የሚለው ቃል አለ ግን ይህንን ለቋንቋ መግለጫ ነው የሚጠቀሙት። አፋን ኦሮሞ በክታ እምቤኩ አፋን ኦሮሞ ለማለት ነው እንጂ ኦሮሞ ወደ ቋንቋው ሪፌር ስታደርግ ኦሮሞ ትለዋለ እንጂ አሁን ሕዝቡን በሙሉ ኦሮሞ ብለው ታሪክ ጻፊዎች አይጠሩም ነበር። አሁን ደርግ ነው ይህንን በዚህ እንዲጠራ የወሰነው። ኦሮሞዎች ጠይቀው ሊሆን ይችላል። የኦሮሞ ልህቃን በጊዜው የኦሮሞ የደርግ አባላት ሀሳቡን አቅርበው ሊሆን ይችላል። አንዳንዶች ኃይሌ ፊዳ ነው ያቀረበው ይህን ሀሳብ ይላሉ። እውነት ይሁን ውሸት አላውቅም። ግን እኛ ከስሙ ጋር ግጭት የለንም። ኦሮሞ በሉ ካሉን እንላለን። ጀርመኖች በሉ ካሉንም እንላለን። እንግሊዞች በሉ እኛ በላቲን ነው የምንጽፈው ካሉም እንላቸዋለን። እኛ ግን ከአስራ ስድስተኛው መቶኛ ክፍለ ዘመን በፊት በምድር ላይ የት እንደነበራችሁ አትታወቁም። በአስራ አምስት ሀያ ላይ ነው ኢትዮጵያ እናንተን የሚታውቀው የምታውቀው ደግሞ ከብት እየነዳችሁ ለከብት ሳርና ውኃ እየፈለጋችሁ ወደ ላይ ስትር መሰመሱ እንጂ ሀገር ስትገዙ አናውቃችሁም። መሐንዲሶች፣ አናጢዎች፣ አርሶ አደሮች፣ ሸማኔዎች፣ ሸክላ ሰሪዎች ሆናችሁ አይደለም የምናውቃችሁ ቆዳ ለብሳችሁ በዘላንነት ለከብት ሳርና ውኃ እየፈለጋችሁ ስትመጡ ነው። በዚህ ሂደት ቀንቷችሁ እስከ ጎንደር ድረስ ደረሳችሁ፣ እስከ ወሎ ደረሳችሁ። ጥሩ ነው፣ ይሄ አያጣላንም። አሁን ግን ኢትዮጵያ የጋራችን ነች። ቁጥራችን በዛ ብላችሁ ሌላውን ለመርገጥ መሞከር ግን አያዋጣም። ትላንት እናንተ እየተረገጣችሁ እንደነበራችሁ አትርሱ። ማነው ረጋጫቸው ኦ ያኔ ወያኔ በተርታ አሰልፎ እየገደለ ወይን ጥይት አልቋል፣ አንድ ሰው እንዳይነቃነቀ እጄ ጥይት እስከማመጣ ድረስ እያለ ይቀልድባቸው የነበሩ ሰዎች ማስረጃ አለዎት። ግን የእንትኑ አይበቃም? የኢሬቻው በዓል ጭፍጨፋ የደብረ ዘይቱ እሱ አይበቃም? ማስረጃ ቀጥታ እንደዚህ ቃል በቃል የተናገሩትን ማግኘት ባንችልም የኢሬቻው ጭፍጨፋ የደብረ ዘይቱ፣ ምን አጥፍተው ነው ያ ሁሉ ኦሮሞ ያለቀው ያ የሚረሳ ነገር ነው። ዛሬ ኦሮሞ ሰው መግደል አለበት። ያንን መከራ ያየ ህዝብ ቶቆም ብሎ ማሰብ የለበትም።